የከበረው ሰላምታችን በያላችሁበት ይድረስ። እንደምን አላችሁ ተመልካቾቻችን? ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ለእናንተ የሚደርሰው የሀዲያ ስፖርት መሰናዶ አሁን ጀምሯል። እንደምናለ ታሪኩ ሰላም። ናሁ ሰላም ተመልካቾቻችን። እንዴት ነህ? አለው ሳምንቱ መልካም ነበር። እኔ ጋር ዛሬ በተለያዩ ርዕሰ ጉዳዮች ከተመልካቾቻችን ጋር ቆይታ የምናደርግ ይሆናል። ሶስት ርዕሰ ጉዳዮች እንዲሁም በእንግዳ ሳታችን ከእንግዳ ጋር ቆይታ የምናደርግ ይሆናል። ሁለተኛው የማዕከላዊ ኢትዮጵያ ክልል ክለቦች እግር ኳስ ሻምፒዮና በሆሳና ከተማ አጠቃላይ አሸናፊነት ተጠናቋል። ሶስት ክለቦች ወደ አገር አቀፍ ውድድር እንደሚሄዱ አረጋግጠዋል። ከዚህ ጋር በተያዘም የምንለው ጉዳይ ይኖራል። የኢትዮጵያ ፕሪሚየር ሊግ ተጠናቋል። 2017 የውድድር ዓመት ከፍተኛ ፉክክር የተደረገበት እንደነበር ይታወሳል። ውድድሩ ተጠናቋል። ከዚህ ጋር በተያዘም የምናነሳው ርዕሰ ጉዳይ ይሆናል። በ2017 የኢትዮጵያ ፕሪሚየር ሊግ ተንተርሰን የሀዲያ ሆሳዕና አፈጻጸም ምን ይመስላል ጥቂት የምናነሳው ጉዳይ ይሆናል። ሳምንት ከእንግዳችን ጋር የምናደርገው ቆይታ እንደነበር ይታወሳል። የዛሬም ክፍል ሁለት የሚቀጥል ይሆናል። አድማጭ ተመልካቾቻችን ከኛ ጋር ቆይታ እንዲያደርጉ የአክብሮት ግብዣችን ነው። ወደ መጀመሪያ ርዕሰ ጉዳይ እንለፍ። ሁለተኛው የማዕከላዊ ኢትዮጵያ ክልል እግር ኳስ ክለቦች ሻምፒዮና በሆሳና ከተማ ከሰኔ 5 እስከ 19 ድረስ ሲደረግ ቆይቶ ሰኔ 19 ፍጻሜውን አድርጓል። በዚህ ውድድር ላይም ሆሳና ከነማ የውድድሩ አሸናፊ በመሆን የዋንጫ ባለቤት ሆኗል። ሆሳና ከነማ ወራቤ ከነማን ነበር አንድ ለምንም እያሸነፈው በዚህ ውድድር ላይ ሀያ ክለቦች ተሳትፈውበት ነበር በትክክል ነው። ለ15 ተከታታይ ቀናት በሳና ቢየርሳ ሙስቴሊ በደማቅ ሁኔታ ተከናውኖ ፍጻሜውን አግኝቷል። ወሳናም ቀድሞ ዝግጅቱን እኛ በሰራንበት ጊዜ ውድድሩ ሻምፒዮን ለመሆን እንደሚሰሩ ለዛም ዝግጅት እንዳደረጉ ተናግረው ነበር። ያንን በቃላቸውን መፈጸማቸውን ጭምር ሜዳ ገብተን ተመልክተናል። በአጠቃላይ ውድድሩ ደማቅ ነበረ። ሀያ ክለቦች የተሳተፉት ሁለተኛ ጊዜ ነው። ካም ነው ብዙ ነገሮች የተሻሻሉ እንደሆነ ካም ነው ብዙ ግርግር ነበር። አምና የተጫዋች ተገቢነት ጉዳዮች በርካታ ጥያቄዎች ነበሩ። ሲዘንድሮ ግን ከዛ በተና በተቃራኒው በተሻለ መንገድ ተጀምሮ በተሻለ ሁኔታ መጠናቀቁን ስቴዲየም በተገኘንባቸው አጋጣሚዎች ሁሉ መመልከት ይችለናል። በአጠቃላይ ሆሳዕና ከነማ ሻምፒዮን ሲሆን ውድድሩ ላይ የነበረው እንቅስቃሴ መነገር አለበት ብዬ አስባለሁ። ወደ ሰባት ጨዋታዎችን አድርጎ ነበር። ሰባቱንም በማሸነፍ ነው ወደዚህ ወደ ዋንጫው ከፍ ማድረግ የቻለው ዋንጫው ማንሳት የቻለው አጠቃላይ ምድጉ ላይ አራት ጨዋታዎችን አርጎ አራቱን ማሸነፈ በጥሎ ማለፍ ጨዋታዎችና ፍጻሜ ጨዋታ ላይ በማሸነፍ በአጠቃላይ ውድድሩ ላይ የተቆጠረበት ግብ ሁለት ብቻ እንደመሆኑ መጠን የውድድሩ አሸናፊ መሆን ይገባው ነበር ተብሎ ተነግሯል። ውድድሩ ላይ ያነሳ ናቸው ሀሳቦች አሉ። ነራዊ ዩኒቨርሲቲ መሳተፋቸው ከዚህ ቀድሞ በብሔራዊ ሊግ የሚሳተፉት ሳንኩራም ሽንሽቾም ሲሳተፉ እንደነበረ ተመልክተናል። ክልሉ ላይ በቀጣይ በሊግ ደረጃ ምናልባት በሀሳብ ደረጃ አለ፣ ያ ነገር ከመጣ በርካታ ቁጥር ያላቸው ተጫዋቾችን ልንመለከት የምንችልበት ተስፈኛ ልጆችን ያየ ነበር በአጠቃላይ ክልሉ ሶስት ተወካዮችን ወደ መላው ወይም ጂንካላ የሚካሄደ ውድድር እንደለየ ታውቋል የውድድር ኮኮብ ተጫዋቾች ኮኮብ አሰልጣኝ ኮኮብ ምስጉን ዳኛ ረዳት ዳኛ ምጭምር ኮኮብ ጎባግቢኝ አጠቃላይ ሁሉም ሽልማቶች ተከናውነው ክልሉ ማጠቃለያ ውድድሩን አከናውኖ ማጠቃለያ ውድድሩ በደማቅ ሁኔታ ተጀምሮ ተጠናቋል። የደጋፊዎች ጉዳይ ግን መነሳት አለብ ብዬ አስባለሁ። አዎ የሆሳና ከተማ ደጋፊዎች በብዛት የተመለከትንበት ውድድር ነበር። ከዚህ ቀደምም ሆሳና ላይ በሚደረጉ በየትኛውም በክረምትም በበጋ ውድድር የውስጥ ውድድሮች ላይ የሆሳና ተመልካች በመመልከት የሚታማ ተመልካች አይደለም። እግር ኳሱ ምናልባት ከሆሳና ስለራቀ ከዚህ ቀደም ሀዲያ ሁሳና የሚጫወታቸው የእግር ኳስ ውድድር የደጋፊ ስሜት ምን ይመስላል የሚለውም ብዙ መመልከት አልቻል ነበር። በዚህ ውድድር ላይ ግን ሆሳና ከተማን የሚደግፉ ሆመቹ ከተማን የሚደግፉ በተጨማሪም ደግሞ የሌሎችንም ያጫወት ስልት እያዩ ከጫዋታው ጋር የሚነግዱ በርካታ ደጋፊዎችን መመልከት ችለናል። ስቴዲየም የሚገባው በገንዘብ ነበር፣ ተመልካቹ ያላገደውም ነበር። በርካታ ተመልካቾች ነበሩ እየገቡ የነበረው ከምድብ ጨዋታ ጀምሮ። የፍጻሜው ጨዋታ ላይ ደግሞ የገባው ተመልካች እጅግ ትልቅ ቁጥር ነበር። ከዚህ ቀደም ምናልባት ሆሳና ከተማ ሌሎች ውድድሮችን በሚያደርግበት ሰዓት በራሱ ስቴዲዮም ተመልካች የሚያገኘውን የሆነ ያክል አግኝቷል ማለት ይቻላል። ምናልባት ከዚህ ተመልካች ውድድሮች መራቁ በብዙ መልኩ እንደሚያሳዝንም የተመለከትንበት ነው ብዬ አስባለሁ። ከዚህ ጋር በተያያዘ አንዳንድ ጉዳዮችን ማንሳት አለብን ብዬ አስባለሁ። በትክክል ሁ የደጋፊ ጉዳይ መነሳት ካለበት ምንም ጥያቄ የለውም። እግር ኳስ ወዳድ አካባቢ እንደሆነ ይታወቃል። ለአብነት በክረምቱ ሀዲያ ሆሳዕና ከወላይታ ዲቻ ጋር የወዳጅነት ጨዋታ ሲያደርግ በርካታ ተመልካቾች ነበር ስቴዲየም ገብቶ መመልከት የቻሉት አስገራሚ ነበር። ለወዳጅነት ጨዋታ ያን ቁጥር ያክል ደጋፊ መግባት። አሁን ደግሞ በማዕከላዊ ኢትዮጵያ ክልል ሁለተኛው የክልል ክለቦች ሻምፒዮን ላይ የነበረው ደጋፊ በየቀኑ አሁን ጌም መርጠው አይደለም ሲመለከቱ የነበረው በምናያቸው ሰዓት ላይ በጣም ሶስት ሰዓት ጠዋት ላይ ወይም ደግሞ ዘጠኝ ሰዓት ሰባት ሰዓት አምስት ሰዓት ሳይለ

በርካታ ቁጥር ያለው ደጋፊ ወደ ስታዲየም የገባ ጨዋታዎችን ሲመለከት ነበር። ለዚህ ቡድን ሆም ሊጉ ላይ የሚጫወት ክለብ ቢኖር ደግሞ በርካታ እግር ኳስ ተመልካች ወደ ስታዲየም ይመጣል። እግር ኳሱ ያለ ተመልካች ምን ያክል ባዶ እንደሆነ በርካታ ጊዜ ተመልክተናል። ለአብነት ኢትዮጵያ መድን የሊጉ ዋንጫ ሲያነሳ ምንም አይነት ደጋፊ ባልነበረበት ሁኔታ ሲሆን፣ ምን ያክል ድብዘዝ እንደሚያደርገው ይታወቃል። ና የማእከላዊ ኢትዮጵያ ክልል ሁለተኛው የክለቦች ሻምፒዮን በበርካታ ደጋፊዎች ታጅቦ በጣም በስኬታማ ሁኔታ ተጠናቋ ማለት ይችላል። አዘጋጁ ሃዲያ ዞን ወጣቶችና ስፖርት መምሪያም ውድድሩ በተሳካ ሁኔታ አጠናቋል። በሰላም ተጀምሮ እንዲጠናቀቅ የጸጥታ ኃይላች ከፍተኛ አስተዋጽኦ አድርጎ አጠቃላይ ከደጋፊ ከተመልካች አጠቃላይ ሁሉም በሚባል ደረጃ በተሳካ ሁኔታ ተጀምሮ አልቋል። ሆሳዕና ብየር ሳሙስቴዲም ሌሎች ውድድሮችን ማካሄድ እንደሚችልም ለክልሉ ጥቆማ ሰጥቶ ያለፈበት ውድድር ነበር። ሶስቱ ተለይተዋል። በቀጣይ ክልሉ ወክለው በሚሄዱት የክልል ክለቦች ወይም ደግሞ ያገር አቀፍ ውድድር ላይ እነ ውሳ እነ ውራቤ ምን ያክል ውጤት ያመጣሉ የሚለውን ደግሞ የተከታተል ለተመልካቾች ምን አድርስ ይሆናል ከደጋፊዎች ጋር በተያያዘ ግን ጥቂት ነገሮችን በዚሁ አንተርሰን ወደ ቀጣዩ ርዕሰ ጉዳይ ንለፍ። የኢትዮጵያ ፕሪምየር ሊግ በቀጣይ ውድድር ዓመት በተለያዩ ሜዳዎች እንደሚደረጉ የተገኘ መረጃ ያመላክታል። የኢትዮጵያ እግር ኳስ በበላይነት የፕሪምየር ሊጉን የሚመራው አክሲዮን ማህበሩን ባሳወቀው መሰረት የፈጻሜ ሁለት አምስት ሜዳዎች ያክል ተመርጠው በነዛ ክለቦች የራሳቸውን ሜዳ መርጠው እንደሚጫወቱ እየተነገረ ይገኛል። አዳማ፣ ሀዋሳ ከተማ፣ እንዲሁም ደግሞ አዲስ አበባና ባህርዳር፣ ድሬዳዋ መረጡ ስቴዲዮሞች መሆናቸው ተነግሯል። ከዚህ ጋር በተያዘ ፕሪምየር ሊግ የሚሳተፍ ሀዲያ ሆሳዕና የሚባል ክለብ አለ። ሀዲያ ሆሳዕና የቱንም ሜዳ ይመርጣል የሚለው በብዙ መልኩ ያነጋግራል፣ ያጠያይቃል። አብዩ ኢርሳሞ መታሰቢያ ስቴዲየምስ እስከ መቼ ነው ከተመልካች ከፕሪሚየር ሊግ ወርቆ የሚቆየው የሚለው በብዙ መልኩ ያጠይቃል ብዬ አስባለሁ። ው ያ ሳሙ ስቴዲየም ያው የሊጉን ጨዋታ ለማስተናገድ የሚሆን ብቁ ስቴዲየም አለው ብሎ ማናገር ከባድ ነው። ዞኑ ክልሉ ወደፊት በደንብ ማሰብ ያለበት ጉዳይ ይመስለኛል። በባለፈው ፕሮግራማችን ላይ ሳዳት ጀማል የሚያነሳው ሀሳብ አለ። ክልሉን የሚወክል ሆሳዕናን ደጋፊና ሀዲያ ዞን ተመልካችን የሚወክል አንድ ትልቅ ስቴዲየም እንደሚያስፈልግን በደም ተናግሯል። ቅድም ያነሳው የሊጉ ግን በጣም አስቸጋሪ ነው የሚሆነው። ሆሳና ሀዲያ ሆሳዕና ሀዋሳን ይመርጣል ወይ አዳማን ወይ አዲስ አበባን መቀመጫው አርጎ ለመጫወት ይወርስ ሆም ሜዳው አርጎ ለመጫወት ይወስናል የሚለው በቀጣይ የሚታወቅ ይሆናል። በአጠቃላይ ግን 2017 ዓ.ም የኢትዮጵያ ፕሪሚየር ሊግ ማጠቃለያ ውድድር በአጠቃላይ ማጠቃለያ ተደርጓል። ሀሙስ ዕለት በተፈጸመው የሊጉ መጨረሻ ጨዋታ ኢትዮጵያ መድን ሶልሸረን ሶስት ለባዶ በማሸነፍ በ73 ነጥብ የሊጉ ሻምፒዮን መሆኑን አረጋግጧል። የኢትዮጵያ ምድር ለመጀመሪያ ጊዜ ነው በታሪኩ ዋንጫ ያነሳው። ይሄ በጣም ለኢትዮጵያ ምድር በእግር ኳስ ታሪኩ ላለፉት አርባ ሁለት ዓመታት መስረተው 1975 እንደሆነ ይታወቃል። ከዛ በኋላ ለአርባ ሁለት ዓመታት ኢትዮጵያ መድን የሊጉን ክብር አንድም ጊዜ ማሳካት አልቻለም። በጥሎ ማለፍ በኢትዮጵያ ዋንጫ ወይም ደግሞ አሁን በሚጠራው ኢትዮጵያ ዋንጫ ወይም ደግሞ በአሸናፊዎች አሸናፊ ውድድር ላይ ነበር ከዚህ ፊት ኢትዮጵያ መድን የሚታወቀው እና አሁን ይህንን ክብር አሳክቷል። በርካታ ተመልካች የሌለው ወይም ደግሞ ደጋፊ በሌለበት ነው ይህንን ክብር መውሰድ የቻለው። ዋንጫውን ሲያነሳ ተመልካች አልነበረ ማለት ይቻላል። ጥቂት ቁጥር ያላቸው ነው የሊግን ዋንጫ አንስተ በዚህ ልክ ተመልካች ማጣት ምናልባት ክለቡ ደጋፊ የለውም የሚል ጥያቄ ሁሉ እስኪነሳ ነበር። በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የነበረው ነገር ኢትዮጵያ ፕሪምየር ሊግ ተጠናቋል። በጣም አጨቃጫቂ ጉዳዮች ነበሩ። የሊጉ አራት ወራጅ ክለቦች ተለይተዋል። ከዛ ቀድሞ ኢትዮጵያ መድን ዋንጫውን ከማንሳቱ ያው ሶስት ጨዋታ ቀሪ እንደነበረው ይታወቃል። ከዛ በኋላ ግን አራት ወራጅ ክለቦች ተለይቷል። በመጨረሻው ሳምንት የወረደው መቀሌ 71 አንድርታ መሆኑ አረጋግጧል። አጠቃላይ ውድድሩ ምን ይመስላል የሚለው የተወሰነ እናንሳበት። የ2017 የውድድር ዓመት ከመቼውም ጊዜ በላይ ትኩረት ሳቢ ነበር። ሀዲያ ሆሳዕና ከመቀሌ 71 አንድርታ ጋር ባደረጉት ጨዋታ ነበር የጀመረው። የኢትዮጵያ መድን ከስውል ሽረ ጋር ባደረጉት ጨዋታ ደግሞ ፍጻሜውን አድርገዋል። የመጀመሪያውን ግብ በፕሪሚየር ሊጉ ላይ ሄኖ ካርፊጮ ነበር በዘንድሮ የውድድር ዓመት አስቆጥሮ የጀመረው። የመጨረሻውን ደግሞ የኢትዮጵያ መድኑ ተከላካይ ዋንጫቱ ባስቆጠረው ግብ ነው። 2017 የውድድር ዓመት የተጠናቀቀው 19 ክለቦች ነበሩ በዘንድሮ የውድድር ዓመት ይሳተፋሉ ተብሎ ቀድሞ እስኪውጀል ይወጣላቸው። ነገር ግን በተለያዩ ጉዳዮች የካፍ ላይሰንስን ባለማሟላቱ የተነሳ ወልቂጤ መውረዱ ይታወሳል። ከሱ ጋርም በተያዘ 18 ክለቦች ነበሩ በዚህ ውድድር ላይ እየተሳተፉ እንደነበር የሚታወሰው አራት ክለቦች ወራጅ ነበሩ። ከዚህ ጋር በተያዘ እስከ መጨረሻዎቹ ሳምንታት ድረስ በተለይ የመጨረሻዎቹ ሶስት ሳምንታት ለወራጅነት የሚደረገውን ፍክክር ላይ ሰቅለውት ነበር። ዘጠኝ ክለቦች በላይ እስከ ሶስተኛ ሶስት ሳምንት እስኪቀሩት ድረስ ሊጉ በወራጅ ቀጠናው ስጋት ውስጥ ነበሩ። ኢትዮጵያ ንግድ ባንክ አምና ዋንጫ የበላው ክለብ ላለመውረድ እየታገለ ነበር። በውበቱ የሚመራው ፋሲል ከነማ ለዋንጫ ተፎካካሪነት በሚጠበቅበት ዓመት ላለመውረድ እየታገለ ነበር። ኢትዮ ኤሌክትሪክ በመጣበት ዓመት ይወርዳል ተብሎ በብዙ መልኩ ሲጠበቅ ነበር። እነ መዕለ እነ ስውል ሽረ እነ ወለዋሉ አዲግራት ከመቀሌ የመጡ ቡድኖች በመጡበት ዓመት መውረዳቸው ተረጋግጧል። በርካታ ወጣት ተጫዋቾችን በማፍራት የሚ የሚታወቀው አዳማ ከተማም ከሞት ሽረት ትግል በኋላ መውረዱ ተረጋግጧል። የዘንድሮ የውድድር ዓመት በብዙ መልኩ ሳቢ የነበረው ከዋንጫ ፉክክር በላይ ወራጅ ቀጠና ውስጥ የሚደረገው ነበር ማለት ይቻላል። ቅድም ለመጥቀስ እንደሞከርከው የኢትዮጵያ መድን ድርጅት በ73 ነጥብ ነው ሊጉን ያሸነፈው። ከተከታዩ በ13 ነጥቦች ሁሉ ርቋል። ምን ያህል የፉክክር መጠኑ እንደቀዘቀዘ ማሳያ ነው። አምና መቻልና ንግድ ባንክ መሀል ላይ የተደረገው ፉክክር በዘንድሮ ዓመት መመልከት አልቻለም። ኢትዮጵያ መድን በፍጹም በላይነት ነው ሊጉን አሸንፏል ማለት የሚቻለው ብዬ አስባለው። ከዛ በተረፈ ግን በዘንድሮ የውድድር ዓመት ያልተጠበቁ ውጤቶችም ተመዝግበዋል። በመጀመሪያ ዙር እታች የነበረው ሀዋሳ ከነማ ከፍ ብሎ መታየት ችሏል። የመጀመሪያ ዙርን ሲያጠናቀቅ ሀዋሳ ከነማ 15 ነጥቦችን ነበር ይዞ የሚገኘው። ነገር ግን ሁለተኛው ዙር ሲጠናቀቅ አራተኛ ደረጃን ይዞ ነው የጨረሰው። የኢትዮጵያ ፕሪሚየር ሊግ የሊጉንም አካሄድ በደንብ ያስመለከተ ማለት ይቻላል። ሀዋሳ ከነማ ላለመውረድ እየታገለ ስለነበር ነበር ዘራይ ሙሉን ያሰናበተው። ነገር ግን ከዘራይ ሙሉ ስንብት በኋላ ሙሉጌታ ምህረት ለሀዋሳ ከነማ 38 ነጥቦችን ማሳካት ችሏል። ይህም ማለት ሁለተኛ ዙር ላይ ኢትዮጵያ መድን ያስመዘገበው ነጥብ ጋር ተመሳሳይ ማለት ነው። ኢትዮጵያ መድን በሁለተኛ ዙር 38 ነጥቦችን ያስመዘገበው፣ ሀዋሳ ከነማም 38 ነጥቦችን አስመዝግቧል። የኢትዮጵያ ፕሪሚየር ሊግ ፉክክሩ ምንድን ነው የሚለውን የሀዋሳ ከነማ ከፍ ብሎ መታየት እራሱ አንዱ ማሳያ ነው ብዬ አስባለሁ። ቀጣይ ሙልጌታ ምህረቱ ሀዋሳ ከተማ ከተነሳ ይቀር ያው ከሊጉ 15ተኛ ደረጃ ካጠናቀቀው መቀሌ ሰባ አንድ ርታ አራተኛ ደረጃ በመሆኑ ያጠናቀቀው ሀዋሳ ከተማ የአስር ነጥብ ልይነት ነው ያላቸው። ይሄ ሊጉ ምን ያክል በደንብ የሚያሳይ ይመስለኛል። ቅድም እንዳነሳው አንድ ክለብ ብቻ አመቱን ሙሉ ተጉዞ ዋንጫ ያነሳበት ሊግ ነው ማለት እንችላለን። ኢትዮጵያ መድን በአሰልጣኝ ገብረ መድህን እየተመራ በሰባ ሶስት ነጥብ ሊጉን አጠናቋል። ይህ ሰባ ሶስት ነጥብ ሲሰበሰብ ግን ስኳዱ ምን ያክል ጥራት እንዳልነበረው በደንብ ያየንበት ቀዳሚውን አቅም በደንብ ጎልቶ ያወጣበት ነበር። ለሊጉ ክብር ሲጠበቅ የነበረ የአምኖ ሻምፒዮን ኢትዮጵያ ንግድ ባንክ እነ ሲዳማ እነ መቻ አልነበሩ፣ ግን በተቃራኒ ያልተጠበቀውና የመጀመሪያዎቹ ሳምንታት ላይ ችግር ውስጥ የነበረው ኢትዮጵያ መድን የሊጉን ሻምፒዮን ሲሆን በደንብ በግልጸኝነት አመቱን የሊግ ክብር ይገባዋል በሚል መንገድ በርካታ ተመልካቾችን አሳምኖ ያሸነፈበት አመት ነው ብዬ አስባለሁ። አሰልጣኙ ከዚህ ቀድሞ ለማንሳት እንደሞከር ነው ሶስተኛ ክለብ መሆኑ ችሏል። 2010 ላይ ከጂማ አባጅፋር ጋር ሰኔ 30 በተከናወነ የመጨረሻ ጨዋታ አዳማ ላይ አሸንፎ የሊጉን ዋንጫ አንስተዋል። ከዛ በኋላ ደግሞ 2011 ከመቀሌ ጋር ሀምሌ ሀምሊ 9 የነበረ ይህን ጨዋታ ለሁለተኛ ጊዜ ማንሳት ተቻለው። 2017 ደግሞ ሰኔ 19 ላይ ይህንን ክብር ማሳካት ችሏል። አሰልጣኙ የመጣበት መንገድ እግር ኳሳይ ነው ማለት ይቻላል። ይህንን ክብር ለማሳካት የተለየ ወጥ የሆነ አቋም ያላቸው ልጆች ሰብስቦ አይደለም። በርካታ ታዳጊዎችን ይዞ ልምድ የሌላቸው ልጆችን የተወሰነ ና ሀይደር እንደምንትሱ ነት አይነት ልጆችን ልምድ ያላቸው ልጆች ይዞ ነው ይህን ክብር ማሳካት የተቻለው። ስለ አሰልጣኙ ከተወራ እንደውም አሁን ጥያቄ እየሆነ ያለው አሰልጣኝ ገብረ ገመድን ኃይሌ በእግር ኳስ ህይወቱ ላይ የሰራቸው ታሪኮች ናቸው። በአሰልጣኝነት የሰራው የሚል ሁሉ መነሳት ተጀምሮ አሰልጣኙ በኢትዮጵያ እግር ኳስ ላይ በጣም ስመ ገናና የሆነ ተጫዋች እንደነበረ ይታወቃል። 15ኛው ምስራቅና መካከለኛው ዋንጫ ላይ በ1980 ሲኬድ ኢትዮጵያ ውስጥ የቡድኑ ካፒቴን በመሆኑ ዋንጫውን ያነሳ ተጫዋች ነው። ከዛ በኋላ በኢትዮጵያ እግር ኳስ ትልቅ ገናና ሰዎች የሰራ አሰልጣኝ ነው። ወደ አሰልጣኝነቱ ሲመጣም ደግሞ ከትልቅ አሰልጣኞች ጋራ በምክትልነት መስራት እንደቻለ ይታወቃል። ከቅዱስ ጊዮርጊስ ሌጀንድ ወይም ደግሞ በቅርቡ ህይወቱን ካጣ ነው ከአስራት ኃይሌ ጋራ የምክትል ሆኖ ሰርቷል። ከአስራት ኃይሌ ጋ ምክትል በመሆን ሰርቷል። ከስዩም አባተ ጋር ምክትል ሆኖ ሰርቷል። 1993 ላይ ደግሞ ከጋርዚያ ይታወቃ ፈረንሳዊ አሰልጣኝ ጋር ምክትል በመሆን የሰራ በርካታ ልምዶችን ይዞ የመጣ ዛሬ ላይ ለኢትዮጵያ እግር ኳስ ቁንጮ ወይም ደግሞ የተለየ አሰልጣኝ ተብሎ እንዲታሰብ ያደረገው በደንብ ሰርቶ የመጣበት መንገድ እንደሆነ በደንብ ማየት እንችላለን ሶስት ዋንጫዎችን ያነሳ ወይም ደግሞ አምስት ዋንጫ ያነሳ በሊጉ ላይ አለ ከሶስት የተለያዩ ክለቦች ጋር ግን ያነሳ የመጀመሪያው አሰልጣኝ ነው በኢትዮጵያ እግር ኳስ ታሪክ ይሄንን ክብር ሲያሳካ በደንብ ሰርቶበት እንደመጣና በወጣቶች ላይ በተለ በደንብ እንደሚያመን ጭምር ማየት የቻለበት ነው 2015 ላይ ኢትዮጵያ መድንን ሲቀላቀል ለመጀመሪያ ጊዜ በጣም ጭወታ አስነስቶ ነበር ኢትዮጵያ መድን ከሊጉ ያሳደገውን አሰልጣኝ በጸሎት ሉሰገድን አባሮ ነበር ልምድ ያለው አሰልጣኝ መቅጠር አለብኝ ብሎ ሲቀጥር በጣም ግርግር ነበር ከዛ በኋላ የመጀመሪያ ጨዋታውን ይታወሳል በቅዱስ ጊዮርጊስ ሰባት ለአንድ ሲሸነፍ ያልነው አልቀረም ያሉ በርካታ ተመልካቾች ነበሩ። ከዛ በኋላ በሊጉ ሶስተኛ ሆኖ ነው ያጠናቀቀው። በዛ 16 ላይ ናሽናል ቲምና ክለብ ሲያሰለጥንም በርካታ ጨዋታዎች ነበሩ። አሰልጣኝ ሁለተኛ ዙር ላይ በማሻሻል ቡድኑን ወደ ዘንድሮ ዓመት አሻገረው። ከዛ ደግሞ በዘንድሮ በእንቅስቃሴዎች አሳማኝም በሆነ ውጤትም በደንብ በርካታ ክለቦችን አሸነፈው። ሊጉ ላይ ከተሳተፉ 17 ቡድኖች መካከል 16ቱን ማሸነፍ የቻለ ወይ በመጀመሪያው ዙር በሁለተኛው ዙር ማሸነፍ የቻለ ቡድን ገንብቷል። በአሰልጣኝ የአሰልጣኝ ገብረመድህን ኃይሌ ዘንድሮ አሳማኝ ነው ብዬ አስባለሁ። በእግር ኳስ መንገድም በርካታ ወጣቶችንም ለኢትዮጵያ እግር ኳስ የሰጠ የዓመት ኮከብ ተጫዋች የዓመት ኮከብ ግብ ጠባቂ ተስፈኛ ተጫዋቾች ይገባዋል የምንላቸው ተጫዋቾች ባይሰጣቸውም ኮኮብ ተስፈኛ ተጫዋቾችን ምጭ ውስጥ አድርጎ ያሸነፈበት አጠቃላይ የኢትዮጵያ መድን አመት ነው ብዬ አስባለሁ። አርባ ሁለት አመት ታግሶ ግን የኢትዮጵያ መድን ይህን የሊግ ክብር ማንሳት ችሏል። ለኢትዮጵያ መድን ትልቅ ታሪክ፣ ለአሰልጣኝ ገብረ በደና ከፍተኛ ቁጥር ያለው አመት ነበር ብዬ አስባለሁ። አው ስለ ገብረ ምድን ከተነሳ ይቀር በተጫዋችነትና ባሰልጣኝነት በርካታ ጊዜ ተጫዋቾች ስኬታማ ሲሆኑ አይታይም። በተጫዋችነት ላይ የተሳካለት ሰው ባሰልጣኝነት ላይ ስኬታማ ይሆናል ማለት አይደለም። በተለያዩ ዓለም ሀገራት ላይም የታየ ነው። ልክ ግን እንደ ገብረ ያሉ ተጫዋቾች ባሰልጣኝነትም በተጫዋችነትም ይሳካላቸዋል፣ ከስንት አንድ ነው ይህ የሚሆነው። ነሮኒ ነጀራርድ መነሳት ይችላሉ፣ በአውሮፓ ሀገራት ላይ በተጨማሪም ደግሞ እንደ ፔፕ ላይ መነሳት ይችላሉ። በተጫዋችነትና በአሰልጣኝነት የተሳካላቸው ምናልባት ደግሞ እንደ ኖሮዲ ደግሞ ያልተሳካላቸው ማለት እንችላለን። አሰልጣኝ ገብረመድን መድን ኃይሌ ያም ጭምር የተሳካለት ነው ማለት ይቻላል። በተጫዋችነትም በኢትዮጵያ እግር ኳስ ላይ ገናና ስም የተከለ ተጫዋች እንደነበረ ይታወሳል። በአሰልጣኝነትም ከኢትዮጵያ መድን፣ ከጀማ አባ ጅፋር፣ ከመቀሌ ጋር ከመቻል ጋርም ጥሩ ተፎካካሪ ነበር በሊጉ ላይ የነበረው በሁለት ሺዎች ውስጥ ማለት ነው። ከዚህ ጋር በተያዘ አሰልጣኝ ገብረመድን መድን በተጫዋችነትም በአሰልጣኝነትም የተሳካለት አሰልጣኝ ነው ማለት ይቻላል። የኢትዮጵያ መድን አመጣጥ ግን በርካታ ጊዜ በሀዲያ ስፖርት መሰናዶ ለማንሳት እንደሞከር ነው። የ2016 ግማሽ ላይ ነው ኢትዮጵያ መድን ማንሰራራት የጀመረው ማለት ይቻላል። አምና ላለመውረድ ነበር የመጀመሪያ ዙር ላይ እየተጫወተ የነበረው። ሁለተኛ ዙር ላይ ግን በርካታ ጨዋታዎችን ልክ ዘንድሮ አመት ላይ ሀዋሳ እንዳሳየን ኢትዮጵያ መድን ነበር ያንን የስኬት ጉዞ የተጓዘው። በዘንድሮ የውድድር አመት ደግሞ ያለተቀናቃኝ ማለት ይቻላል። ተፎካካሪዎቹ ከሩቅ ሆነው ነበር የሚመለከቱት የነበረው በ6 ነጥብ ስምንት ነጥብ በዘጠኝ ነጥብ ርቀውት ነበር ከኋላ የሚከተሉት የነበረው። ዋንጫው ለሚገባው አሰልጣኝ ዋንጫው ለሚገባው ቡድን በ2017 ተገኝቷል ማለት ይቻላል። የወራጅ ቀጠና ጉዳይ ጥቂት እናንሳ። ወሏሉ፣ አዲግራት ስሁል፣ ሽሬ፣ አዳማ ከተማና መቀሌ የሰባ እንድርታ ከሊጉ መውረዳቸው ተረጋግጧል። መቀሌ የመጨረሻውን ጨዋታ ከኢትዮ ኤሌክትሪክ ጋር ነበር የተጫወተው። በዛ ጨዋታ ላይም አንድ ለምንም ነበር የተሸነፈው። ከጨዋታው መጠናቀቅ በኋላ ጸጋዬ ያነሳው ሀሳብ አለ። አሰልጣኝ ጸጋዬ ያነሳው ሀሳብ ነበር ያም ያነሳው ሀሳብ ምናልባት ቀጣይ አመት በህጎችን ተከትለን ወደ ሊጉ እንመለሳለን የሚል ሀሳብ ነው ያነሱት። ከዚህ ጋር በተያያዘ የአዳማ ከተማ ስራ አስኪያጅም ጭምር እንደዚህ አይነት ሀሳቦች እየተነሱ ይገኛል። እነ መቻል፣ እነ ሲዳማ ቡና፣ እነ ሀዋሳ ከተማ ቅጣት ተቀጥተው በሊጉ የመትረፍ እድል አለን ብለው እያነሱ ይገኛል። በብዙ መልኩ አከራካሪና አወዛጋቢ ጉዳይ ነው እየተነሳ የሚገኘው። እኛ ፋይናንሻል የተሰጠንን ህግ ተከትለናል። እነዚህ ደግሞ አልተከተሉም። እንዳልተከተሉ ደግሞ እኛ ሳንሆን ፌዴሬሽኑ ወይም ደግሞ ሊግ አክሲዮን ማህበሩ ያሳወቀን መረጃ አለ። በዚህ ጋር በተያያዘ እነ ሲዳማ መውረድ አለባቸው ወይም ደግሞ ነጥብ መቀነስ አለባቸው የሚል ሀሳብ እየተነሳ ይገኛል። አሁን አሁም ሲዳማ፣ መቻል፣ ሀዋሳና መቀሌ የዚህ ጥያቄ ሰለባ ናቸው። ምክንያቱም ሊግ ካምፓኒው ካዘጋጀላቸው 57 ሚሊዮን ውጭ ተጠቅመዋል በሚል ሳይሆን ኦልሬዲ በሶስተኛ ወገን የተጫዋቾች ክፍያ ላይ እጃቸው አለበት ተብሎ ከወራት በፊት መውጣቱ ይታወሳል። በዛ ምክንያት ክስ ላይ እንዳሉ ይታወቃል። ፌዴሬሽኑ ወደ ፍርድ ቤት ሄደ ን ጉዳይ እኔ ነኝ መዳኘት ያለብኝ በእግር ኳስ በፊፋ ግ ነው መመራት ያለብን የሚል ሀሳብ አንስቶ ይታወቃል። ከ ከሳምንታት በፊት በዚህ እንኳን ከተኬደ እነ መቀሌ መትረፍ እድላቸው ጥያቄ ውስጥ ነው የሚገባው። በሶስተኛው ወገን ለተከፈለው ክፍያ ቅጣት ቢተላለፍ ራሱ የሚቀጣው አንድ ክለብ ስድስት ነጥብ እንደሆነ ይታወቃል፣ በህጉ መሰረት ማለት ነው። ክለቦች እያነሱ ያሉት ግን አንድ ክለብ ወራጅ ይሆናል ወይም አንድ ነጥብ ይቀነስበታል የሚለው ያ ከህጉ አንጻር በተቃራኒ ነው የሚሆነው። በዚህ እንኳን ከተካሄደ የመትረፍ እድል ያለው ክለብ መቀሌ አይደለም የሚል ነገር አለ። ወደ አዳማ ነው የሚያመዝነው። ና በርካታ ጥያቄዎች ያስነሳሉ። ምንድነው መጨረሻ ላይ የሚወሰነው የሚለው ነገር አለ። ለጊዜው ግን የወረዱት ቀደም የጠቀስካቸው አራቱም ክለቦች ናቸው። ወልዋሎ ሽረ ና አዳማ ና መቀሌ አንድ ላይ አራቱም መወረዳቸው ተረጋግጧል። በቀጣዩ ድናምት አራቱም ክለቦች ወይም ሁለት አንዱ ይተርፋል የሚለው አይታወቅም። አጠቃላይ ያለው የሊግ ህግና ደንብ ግን አራቱን ክለቦች እንደወረዱ ያሳውቃል። ሀዲያ ሆሳዕና በዚህ ውድድር ዓመት 47 ነጥቦችን ይዞ አጠቃሏል። በዚህ ውድድር ዓመት ያሳካቸው 12 ጨዋታዎችን ነው ማሸነፍ የቻለው፣ 11 አቻ ወጥቷል፣ 11 ተሸንፏል። አጠቃላይ ምን አይነት ዓመት አሳልፏል የሚለው የተወሰነ እና በአሰልጣኝ ግርማ ታደሰ መንቾ የሚመሩት ነብሮቹ ቅድም ለመጥቀስ እንደሞከርከው 47 ነጥቦችን ይዘው ነው በሊጉ የፈጸሙት የመጀመሪያ ጨዋታቸውን መቀሌን 1 በማሸነፍ ነበር የጀመሩት። የመጨረሻ ጨዋታውን ደግሞ በአርባ ምንጭ አንድ ለምንም በመሸነፍ ነው ያጠናቀቁት። በማሸነፍ ጀምረው በመሸነፍ ነው የጨረሱት። በውድድር ዓመቱ ላይ ብዙ ውጣ ውረዶች የነበሩበት ነበር ማለት ይቻላል። የመጀመሪያዎቹ ሳምንታት ነጥብ ያለማስመዝገብ ነገሩ በደንብ የተመለከትንበት ከአምስተኛ ሳምንት እስከ 16ኛ እስከ 17ኛ ሳምንት አካባቢ ደግሞ ተከታታይ ጨዋታዎች ላይ ነጥብ የሚያስመዘግብ ቡድን ነበር። ከዛ በመቀጠል ደግሞ ውጣ ውረድ የተሞላበት በርካታ ጨዋታዎችን እያሸነፈ የሚ ፋቻ የሚወጣ ሶስቱንም እያዘበራረቀ የሚሄድ ቡድን ነበር ማለት ይቻላል። በአሰልጣኝ ግርማ ታደሰ መንጮ የሚመራው ቡድን ማለት ነው። 47 ነጥቦችን ሰብስቧል። ሀዲያ ሆሳዕና በታሪኩ ከፍተኛው ነጥብን አስመዝግቧል የሚሉ ወሬዎች ወይም ዜናዎች እየተሰሙ ይገኛል። ከዚህ ጋር በተያያዘ ግን አንዳንድ ምልከታዎችን ማስቀመጥ አለብን ብዬ አስባለሁ። ወደ ሌሎች ዓመቱ ላይ ስላደረጋቸው ጨዋታዎች ከመግባታችን በፊት ሀዲያ ሆሳዕና ከፍተኛ ነጥብ 47 ሆኖ በቁጥር ደረጃ የሚመዘገብ ነጥብ ይሆናል። ነገር ግን ሀዲያ ሆሳና ከዚህ በፊት ምን ያክል ነጥቦችን በፕሪሚየር ሊጉ አስመዝግቧል የሚለውን በጥቂቱ ለመዳሰስ ስንሞክር፣ 2013 የውድድር ዓመት ላይ ሀዲያ ሆሳና ያው 2008 ነው ወደ ፕሪሚየር ሊግ የገባው ወርዷል። በገባበት ዓመት 2012ም ውድድሩ ተቋርጧል። ስለዚህ ከ2013 ጀምሮ ያለውን መመልከት የምንችለው 2013 ላይ እንደምናስታውሰው 38 ነጥቦችን ነበር መሰብሰብ የቻለው። 2014 37 ነጥቦችን መሰብሰብ ችሏል። 2015 አርባ አንድ ነጥቦችን ነበር መሰብሰብ የቻለው። ሁለት ሺ አስራ ስድስት አርባ ሶስት አሁን ደግሞ 47 ነጥቦችን በ17 የውድድር ዓመት ላይ ማስመዝገብ ችሏል። በቁጥር ደረጃ በምንመለከትበት ሰዓት ላይ 47 የምትለዋ ነጥብ ከፍተኛ ሆና ትቀመጣለች። ነገር ግን የጨዋታ ንጻሪ ማሸነፍ ብለን በምንመለከትበት ሰዓት ላይ 2013 ላይ ሀዲያ ሆሳዕና 38 ነጥብ ሲያስመዘገብ ስንት ጫዋታዎችን ተጫውቶ ነው ብለን በምንመለከትበት ሰዓት ላይ 38 ነጥብ ያስመዘገበው 24 ጨዋታዎችን አድርጎ ነው። የጨዋታው ብልጫው አነስተኛ ነው። የ2017 የዘንድሮ የውድድር ዓመትን በምንመለከትበት ሰዓት ላይ 34 ጨዋታዎችን ተጫውቶ ነው 47 ነጥቦችን ያስመዘገበው። የ10 ጨዋታዎች ልዩነት አለ። ይህ ማለት የ30 ነጥቦች ልዩነት አለ ማለት ነው። በንጻሬ በምንሰራበት ሰዓት ላይ የዘንድሮ የውድድር ዓመት ላይ 46 ነጥብ ፐርሰንት ላይ ነው ማስመዝገብ የቻለው ነጥቦችን መሰብሰብ የቻለው 46 ፐርሰንት ነው። 2013 ላይ ደግሞ መሰብሰብ የቻለው 52 ፐርሰንት ነው። ይህንን በምናወዳደርበት ሰዓት ላይ ከሌሎች የውድድር ዓመቶች ይልቅ ሀዲያ ሆሳዕና በ2013 የሰበሰበው 38 ነጥብ ከፍተኛ ነው ብለን መመልከት እንችላለን። ይህ በፐርሰንት ደረጃ ነው። በደረጃ ሰንጠረዥን በምንመለከትበት ሰዓት ላይ 2013 ላይ ሀዲያ ሆሳዕና አራተኛ ደረጃን ይዞ ነው የጨረሰው። ለሜዳሊያ ጥቂት ቀርቶት ማለት ነው። ሶስተኛ ደረጃ የወጣው የናስ ሜዳሊያ እንደሚያገኝ ይታወቃል። በዘንድሮ ውድድር ዓመት ላይ በምንመለከትበት ሰዓት ላይ ደግሞ ስምንተኛ ሆኖ ነው የጨረሰው። የደረጃ ሰንጠረዡ ራሱ አንድ አመልካች ነገር ነው። ከሱ ይልቅ እንደውም ከዘንድሮ የውድድር ዓመት ይልቅ 2015 ላይ የተመዘገበው 43 ነጥብ በያሬድ ገመቹ የተመዘገበው ከፍተኛ ነው ማለት ይቻላል። የጫዋታ የማሸነፍ ንጻሬ ወይም ደግሞ ነጥብ መሰብሰቡን በንጻሬ በምንመለከትበት ሰዓት ላይ እሱ የውድድር ዓመት ላይም 47 ነጥቦችን ሰብስቧል። በደረጃ ሰንጠረዡ ላይ በምንመለከትበት ሰዓት ላይ ስድስተኛ ሆኖ ነው የጨረሰው። የዘንድሮ የውድድር ዓመት የትኛውም ሊጉ ክለብ የወራጅ ቀጠና ላይ ያለው ክለብ ሳይቀር አርባ ሁለት እና አርባ ሶስት ነጥቡ ነው የጨረሱት። ከዚህ ጋር በተያዘ የዘንድሮ የውድድር አመት ከፍተኛ ነጥብ ነው ያስመዘገቡት ማለት ይቻላል ብዬ አላስበም። ያው ቁጥራዊ መረጆችን በደም ገልጸሃል ብዬ ያስባለሁ ግልጽም ነው። ሰላሳ አራት ጨዋታዎች ስምንተኛ በሆነ ያጠናቀቀው አስራአምስተኛ ከነበረው መቀሌ ሰባ እንደርታ ያለው የነጥብ ልጅነትም ስድስት ብቻ ነው፣ የሁለት ጨዋታ ነው። በአጠቃላይ ምን አይነት አመት አሳልፏል የሚለው ክለብ ጽፈት ቤቱ ገምግሞ ሪፖርት ሲያወጣ በሰፊው እናወራ ይመስለኛል። ግን እንደ አመቱ ክለቡ ካቀደ ወቅድ አንጻር ግን በታች የመጣ ውጤት እንደሆነ ይታወቃል። የክለቡ ቴክኒካል ዳይሬክተር ዶክተር ዘላለም አባትኩን ከአንተ ጋር ቆይታ በነበረው ሰዓት ክለቡ ሜዳሊያ ውስጥ መግባት እንዳለበት ከአሰልጣኙ ጋር ተነጋግረን ነው አመቱን የጀመርነው የሚል ሀሳብ አለ። የአንድ አልተሳካ ተመልክተናል። በስምንተኛ ደረጃ ያለው ያጠናቀቀው በአጠቃላይ የተመዘገበው ነጥብ 47 ነው። በአጠቃላይ ከሊጉ ሻምፒዮን ኢትዮጵያ መድን የ26 ነጥብ ልዩነት አላቸው እና ምን አይነት አመት ነው የሚለውን ተመልካችም ቡድኑ ላይ ያሉ ቴክኒካል ዳይሬክቶሬቶችም አሰልጣኝ ቡድን አባትም በራሳቸው መንገድ ይገመግሙታል ብለን ያስባለሁ። አጠቃላይ ውድድሩ በውዝግብ የተጠናቀቀ አመት ነበር ብዬ አስባለሁ። ክለብ ጽፈት ቤቱ በርካታ ወር ደሞዝ እንዳልከፈለ ይታወቃል። በአጠቃላይ ደሞዝ አልተከፈለም። አስራ ሁለት ጨዋታዎች ክለቡ አሸንፏል። ኢንሴንቲቮች እንዳልተከፈሉ ሰምተናል። አሰልጣኙ በየጌሙ እየወጣ የሚሰጣቸው አስቴቶች አሉ። ከዛ ከዛ አንጻር ውጤታማ አመት ነበር እንደ ጽፈት ቤትስ እነሱ ምንድነው የሚያስቡት? እኛ እንደተመልካች ወይም ደግሞ ሚዲያ ሰው ስናየው ውጤታማ ነበር ለማለት ትንሽ አዳጋች ነው የሚሆነው። ምክንያቱም የተሰበሰበው ውጤት ወይም ደግሞ ከታቀደ ውቀድ በታች በታች ነው የተመዘገበው የሚል እይታ አለን። ከ2013ም 15ም 16ም 17ም በታች ውጤት ተመዝግቧል። ምናልባት ከአሰልጣኝ ሙልጌታ ቡድን 2014 ላይ ከሰበሰበው 37 ነጥብ የተሻለ ፐርሰንት አለው ከሚል አንጻር እንጂ 34 የሊጌሞች 47 ነጥብ በጣም አናሳ ነው ከተመዘገበው ውጤት አንጻር የሚል እይታ አለ። በርካታ ወጣት ተጫዋቾችስ በዚህ ውድድር አመት አሰልጣኝ ተጠቅማሉ የሚለውም ሌላው ጥያቄ መሆን አለበት ብዬ አስባለሁ። በሁለተኛ ዙሪያ ያዘዋወራቸው ተጫዋቾችስ ምን ያክል ፍሬያማ ናቸው? ወደ ቡድኑ የመጡ በጉዳት በርካታ ተጫዋቾች እንዳላገለግሉ ይታወቃል። አመቱ እንዴት ነው የሚገመገመው? ከተጫዋች አንጻር፣ ከውጤት አንጻር፣ ከታቀደው ነገር አንጻር የሚለው ላይ በደንብ በቀጣይ ሳምንት ምናልባት የክለቡ አንድ ሰው ስበን ምንድን ነው ያሰባችሁት፣ ያሰባችሁትን አሳክታችኋል የሚል ሀሳብ ይኖረና ብዬ አስባለሁ። እንደ እኔ ግምገማ ካልከኝ ግን ካለፉት ዓመታት የተሻለ ውጤት አልተመዘገበም የሚል እይታ ላይ ከሜዳ ውስጥም በርካታ ተጫዋቾችን አልተመለከትንም። ያካባቢ ወጣት ተጫዋቾችን ያልተመለከትንበት አመት ነበር። ከዝውውር አንጻርም ካየን ውጤታማ ዝውውር የተደረገበት አመት አልነበረም ብዬ አስባለሁ። ምናልባት ከመጡ ክረምት ላይ ከፈረሙ ተጫዋቾች ሁለት ወይም ሶስት ልጆች ናቸው ቡድኑን ሲያገለግሉ የነበረው በርካታ ልጆች ምናልባት ቀድሞ የነበሩ ቡድን ውስጥ የነበሩ ልጆች እንደነበሩ ይታወቃል። በወጡበት ልጆች የተተኩ ልጆች ምን ያክል ልክ ነበር አልነበረም የሚለውም ጭምር ጥያቄ የሚያስነሳ ይመስለኛል። ከሊጉ አስራ አምስተኛ ከነበረው መቀሌ አርባ ሰባት ነጥብ በመያዝ ስምንተኛ ደረጃ በስድስት ነጥብ ነው የራቀው። ይሄ ራሱ በጣም ጥያቄ ውስጥ መግባት ያለበት ይመስለኛል። ሁለት ጨዋታዎችን ተሸንፎ ቢሆን ምናልባት ወራጅ ውስጥ ነበር የሚልም ጥያቄ መነሳት አለበት ብዬ አስባለሁ። በአጠቃላይ ካለን ሰዓት አንጻር ብዙ ማንሳት ብንችልም ሳምንት ወደ ጀመር ነው ወደ ሳዳት ጀማል ሀሳብ ና ምራ። ከሳዳት ጋር ባለፈው ሳምንት በርካታ ጉዳዮችን አንስተናል። አሁንም የምናነሳቸው በርካታ ጉዳዮች ይኖራሉ። ሳዳት በርካታ ጉዳዮችን አንስቷል። ስለ እግር ኳስ ይወቱም አጠቃላይ ስለ እግር ኳስም በተለይ የኔ አነሳ በጣም የወደድኩበትን ሀሳብ ሆሳዕና ላይ ያለውን የእግር ኳስ ተመልካች ቅድም ልናነሳ ንሞክረ ለዚህ ተመልካች ሁነኛ ስቴዲየም ወይም ደግሞ ተመልካቹ የሚቆይበትን ስቴዲየም መሰራት አለበት። ይሄ ተመልካች ትልቅ ስቴዲየም ይገባዋል፣ ይሄ ክልል ትልቅ ስቴዲየም በዚህ ከተማ ሊሰራ ይገባል የሚል ሀሳብ አንስተዋል። መካከላዊ ኢትዮጵያ ላይ ያው ቴክኒክ ኮሚቴ ሆኖ እንደመጣ ይታወቃል። እና ከሳዳት ጋር የምናደርገው ክፍሎት ፕሮግራም ቢቀጥልስ፣ ከሳዳት ጋር ቅድም ለመግለጽ እንደሞከርከው እግር ኳሳዊ ጨዋታዎችን እየተጫዋወተን ነው የምንገኘው። በተጫዋችነት ስላሳለፋቸው ነገሮች እንዲሁም እግር ኳሳዊ ምልከታው ምን ይመስላል በሚለው አንዳንድ ረሰብ ጉዳዮችን እያነሳን የምንገኘው። በዚህ ሳምንት ደግሞ የተጫወተባቸው ክለቦች አሉ፣ እንደ ኢትዮጵያ ቡና አይነት ክለቦች እንዲሁም ደግሞ በብሔራዊ ቡድንም በተለያዩ ደረጃዎች ማገልገል ችሏል። ከዚህ ጋር በተያያዘም የምናነሳው ጨዋታ ይኖራል። ከመሸጋገሪያ በኋላ ከሳዳት ጀማል ጋር የምናደርገው ቆይታ ክፍል ሁለት ይቀጥላል።